የፋይናንስ አሰራርን በመከተልና የኦዲት ክትትል በማድረግ በጀት ለታለመለት ዓላማ እንዲውል በትኩረት እየሰራ መሆኑን የምስራቅ ጎጃም ዞን ገንዘብ መምሪያ አስታወቀ። መምሪያው ለባለሙያዎችና ለአመራሮች በፋይናንስ ግልጸኝነትና አሰራር ዙሪያ የግንዛቤ ፈጠራ ስራዎችን እየሰራ መሆኑን ገልጸዋል። የኔን አለሙ ተጨማሪ አለው። የምስራቅ ጎጃም ዞን ገንዘብ መምሪያ ከመንግስት በጀት በተጨማሪ የሲቪል ማህበረሰብ ተቋማትን ድጋፍን ጨምሮ የፋይናንስ ክትትልና ቁጥጥር እያደረገ ስለመሆኑ ገልጿል። በዞኑ ከ10.9 ቢሊዮን ብር በላይ ተመድቦ ወደ ስራ መገባቱን የዞኑ ገንዘብ መምሪያ ኃላፊ አቶ አደመ መሰንበት ተናግረዋል። የፋይናንስ ግልጸኝነትን ለማስፈን ህብረተሰቡ የተመደበለትን በጀት እንዲያውቅና ግልጽ አሰራር እንዲፈጠርም እየተሰራ ስለመሆኑ አስገንዝበዋል። የፋይናንስ መመሪያዎች ምን ይላሉ የሚለውን ግልጸኝነት የመፍጠር ስራ እየተሰራ ያለበት ሁኔታ ነው ያለ። ሰው ግልጽ ሆኖ አውቆ ነገ የተጠያቂነት ስርዓትም እንዳለ እንዲያውቅ ይህንን ስራ እየተሰራ ያለበት ሁኔታ ነው ያለ። ሁለተኛው የሰራተኞችና የአመራሮች በየጊዜው ስልጠና ነክ ግምገማ የማድረግ አቅማቸውን የማጎልበት ስራ እየተሰራ ነው ያለ። አሰራር እንዳይጣስ ብልሹ አሰራር ውስጥም እንዳይገቡ ከአሰራርና መመሪያዎች አኳያ ከአዋጆች ከደንቦች አኳያ ግልጽ ለማድረግ ስራ እየተሰራበት ነው ያለ። የወረዳ አስተዳደር የገንዘብ ጽፈት ቤት የስራ ኃላፊዎች በበኩላቸው የፋይናንስ አሰራርን በተከተለና የውስጥ ኦዲት ክትትል በማድረግ የመንግስትንና የሕዝብን የመልማት ፍላጎት ለማሳካት እየተሰራ ስለመሆኑ ተናግረዋል። ጎዴ በላለው የደጀን ወረዳ ገንዘብ ጽፈት ቤት ኃላፊ ነኝ። እንደ ደጀን ወረዳ የመንግስት ሀብት ሀብት ታለመለን ያለማ ለማዋል በቁርጠኝነት እንደ ወረዳ እየተሰራ ያለበት ሁኔታ አለ። ካፒታል በጀትና ሌሎች ስራ ማስኬጃና ደሞዝን በጀት በምክር ቤትና በአስፈጻሚ አካላት ከጸደቀ በኋላ እያንዳንዱ ተቋም ኃላፊነት ተሰጥቶት ክትትልና ቁጥጥር በወረዳውና በፋይናንስ እየተደረገ የውስጥ ኦዲትም ክትትል እያደረገ በዛ መሰረት ይህ ወቅት የቀውስ ወቅት በመሆኑ እያንዳንዱ ሀብት በታለመ ላይ መዋል እንዳለበት ክትትል እናደርጋለን እንቆጣጠራለን። ንጉስ ቤተ ባላለው የባሶ ሊበን ወረዳ ገንዘብ ጽሕፈት ቤት ኃላፊ ነኝ። እያንዳንዱ ተቋም የበጀት አጠቃቀም በህዝብ ማስታወቂያ ግልጽ እያደረግ በተቋምም በአሰራር ምክር ቤትም በሚመለከታቸው ሁሉ እየሰራን ያለንበት ሁኔታ ነው። ያለ የፋይናንስ አሰራርን በተከተለና የውስጥ ኦዲት ክትትል በማድረግ የህብረተሰቡን የመልማት ተግባራት እያገዙ ስለመሆኑም አቶ አደመ ገልጸዋል። የውስጥ እና የውጭ ኦዲት የማስደረግ ነው። እነዚህን ሁለት ማዕቀፎችን የተዘለሉ ነገር ካለ ራሱ የፋይናንስ ተቋሙ የውስጥ ኦዲተር አለው። በውስጥ ኦዲተር የማረጋገጥ ስራ ይሰራል። ወረዳም ዞንም በዚህ በኩል ስራ እየተሰራ ያለን ለባለሙያውና መሪዎች የፋይናንስ ግልፀኝነትና አሰራርን እንዲከተሉ ለማድረግ የግንዛቤ ፈጠራ ስራዎች እየተካሄዱ ስለመሆኑም